የአምላክ ቅዱስ መንኮራኩሮች። ነብዩ ህዝቅኤል አንድ አስደናቂ ራእይ አየ፤ እንደ ሰማያዊ ሰምፔር የሚያበራ ታላቅ ዙፋን። በትንቢተ ህዝቅኤል ምዕራፍ 1 ከቁጥር 15 21 በዚህ መልኩ ተቀምጦ እናገኘዋለን። እንስሶቹንም ስመለከት እነሆ፣ በአራቱ እንስሶች አጠገብ አንዳንድ መንኮራኩር አየሁ። የመንኮራኩሩን መልክ እንደ ብርሌ ነበር። በየአራቱ ጎድናቸው የሄዱ ነበር፤ ሲሄዱም አይገላመጡም ነበር። ቁመታቸውም የረዘመና የሚያስፈራ ነበር። የአራቱም ክበብ ዙሪያው በአይን ተሞልቶ ነበር። እንስሶቹም በሄዱ ጊዜ መንኮራኩሮቹ በአጠገባቸው ሄዱ። እንስሶቹም ከምድር ከፍ ከፍ ባሉ ጊዜ መንኮራኩሮቹ ከፍ ከፍ አሉ። መንፈሱ በሚሄድበት ሁሉ እነርሱ ይሄዱ ነበር። የእንስሶቹ መንፈስ በመንኮራኩሮቹ ውስጥ ነበርና እነዚያ ሲሄዱ እነዚህም ይሄዱ ነበር፣ እነዚያም ሲቆሙ እነዚህም ይቆሙ ነበር። የእግዚአብሔርን ዙፋን የሚሸከሙ በአይን የተሸፈኑ በመንፈሱ የሚንቀሳቀሱ መለኮታዊ መንኮራኩሮች እነዚህ መንኮራኩሮች በዕብራውያን ኦፋኒም ተብሎ የሚጠሩ ሲሆን ትርጉማቸውም ተሽከርካሪ እንደማለት ይሆናል። እንደ ሰው ወይም እንደ እንስሳ ሕያው ባይሆኑ በአምላክ ኃይል የተሞሉ ናቸው። እርሱ በሄደበት ሁሉ የእግዚአብሔር መንፈስ ይከተላሉ። ልዩ የሚያደርጋቸው ምንድን ነው? ያለፈውን የአሁኑና የወደፊቱን ነገር ሁሉ የማየት ስጦታ አላቸው። ከእነርሱ የተሰወረ ምንም ነገር የለም። የእግዚአብሔር ዙፋን ተሸካሚዎች ከክሩቤል ጋር ይንቀሳቀሳሉ። ሕዝቅኤልም ባያቸው ጊዜ በፍርሃት ወደ መሬት ወደቀ። በዝናብ ቀን በደመና ውስጥ እንደ ቀስተ ደመና አምሳያ እንዲሁ በዙሪያው ያለው ጸዳል አምሳያ ነበር። የእግዚአብሔር ክብር ምሳሌ መልክ ይህ ነበር። ባየሁም ጊዜ በግንባሬ ተደፋሁ፣ የሚናገርንም ድምፅ ሰማሁ። ሕዝቅኤል 1 ቁጥር 28። ከጊዜ በኋላም ዮሐንስ ተመሳሳይ መንኮራኩሮችን በሰማይ ተመልክቷል። በዙፋኑም ፊት ብርሌ የሚመስል የብርጭቆ ባሕር ነበረ። በዙፋኑም መካከል በዙፋኑም ዙሪያ በፊትና በኋላ ዓይኖች የተሞላቸው አራት እንስሶች ነበሩ። ፊተኛውም እንስሳ አንበሳን ይመስላል። ሁለተኛውም እንስሳ ጥጃን ይመስላል። ሦስተኛውም እንስሳ እንደ ሰው ፊት ነበረው። አራተኛውም እንስሳ የሚበረውን ንስር ይመስላል። አራቱም እንስሶች እያንዳንዳቸው ስድስት ክንፎች አሏቸው፣ በዙሪያቸውና በውስጣቸውም ዓይኖች ተሞልቶባቸዋል። ቅዱስ ቅዱስ ቅዱስ የሚመጣውን ሁሉ የሚገዛ ጌታ አምላክ እያሉ ቀንና ሌሊትም አያርፉም። ዮሐንስ ራእይ ምዕራፍ 4 ከቁጥር 6 እስከ 8። ከሌላው በተለየ መልኩ በማይቀርብ ብርሃን የሚነዱ በእግዚአብሔር ዙፋን ዙሪያ አራት ፍጡራን ይቆማሉ። መላእክት ወይም ሰዎች ሳይሆኑ ያለ እረፍት አምላክን የሚያመልኩ የፍጥረት መስታወቶች ናቸው። እያንዳንዱ ፍጡር አራት አራት ፊት አለው፤ ሰው ለሰው ልጅ ስብዕና፣ አንበሳ ለዱር አራዊት፣ በሬ ለተገራ እንስሳ፣ ንስር ለሰማያት ወይም መንፈሳዊነት ከፊትም ከኋላ ከውስጥም ከውጭ ሰውነታቸው በአይን ተሞልቷል። ከእይታቸው የሚሰወር ምንም ነገር አይኖርም። ለመብረርም ሆነ ፊታቸውን ከእግዚአብሔር ቅድስና ለመከለል ስድስት ስድስት ክንፎች አሏቸው። ዝማሪያቸው ቀንና ሌሊት አይቆምም። ቅዱስ ቅዱስ ቅዱስ የነበረውንና ያለውን የሚመጣውንም ሁሉ የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። ራእይ አራት ቁጥር ስምንት አምልኳቸው በቃላት ብቻ ሳይሆን ሰማይን የሚያናውጥ ነው። በሚናገሩበትም ጊዜ ከዋክብት ይንቀጠቀጣሉ፣ ሕይወት ያለውም ሁሉ ይሰግዳል። በሕዝቅኤል ራእይ ላይ የአምላክን ዙፋን የሚሸከሙ ሕያዋን አምዶች አድርጎ አስቀምጧቸዋል። አርባአቱ እንስሳ በዮሐንስ ራእይ ምክብሩን በማንጸባረቅ ወደ እርሱ ተጠግተው ይቆማሉ ተብሎ ተጽፏል። የእነዚህ አራት ፊቶች ትርጉም ምንድን ነው? የሰው ፊት የሚወክለው ሰብአዊነትን ነው። ትርጉሙም እግዚአብሔር ሰዎችን ማለትም ነገሥታትን፣ ገበሬዎችን፣ እናቶችን፣ ልጆችን፣ ሀብታምም የሚሆን ምስኪኑን፣ ሁሉም በፊቱ እኩል መሆኑን የሚያሳይ ነው። ጴጥሮስም በሐዋርያት ሥራ ምዕራፍ 10 ቁጥር 34 እንዲህ ብሏል። እግዚአብሔር በሰው ፊት እንዳያዳላ፣ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋልኩ። የአንበሳ ፊት የሚወክለው ጠቅላላ የዱር አራዊትን ይሆናል። ትርጉሙም ለሰው ልጅ ያልተገራው ስልጣን ነው። ለሰው ያልተገዙት ሳይቀሩ ለእግዚአብሔር እንደሚሰግዱ የሚያሳይና ና ፈጣሪም ሰውን ለሚፈሩ ሆነ ለማይፈሩ ፍጥረታት እንደሚጨነቅ የሚያሳይ ነው። የአንበሳ ግልገሎች ለመንጠቅ ይጮኻሉ፣ ከእግዚአብሔርም ምግባቸውን ይሻሉ። መዝሙረ ዳዊት ምዕራፍ መቶ አራት ቁጥር 21። የበሬው ፊት የሚወክለው የቤት እንስሳትና የሰው ልጆችን ጉልበት ይሆናል። ትርጉሙም እግዚአብሔር ለሥራ የሚሰጠውን ከፍተኛ ቦታና እኛን የሚረዱን እንስሳት ከፍ አድርጎ እንደሚመለከት የሚያሳይ ነው። በሬውን ስንቅና ትህትናን ያመለክታል። እህል የሚያበራየውን በሬ አፍ አትሰር። ኦሪት ዘዳግም ምዕራፍ 25 ቁጥር 4። የንስር ፊት የአዕዋፋትን የደመናትን የከዋክብትን ብሎም ከሰው እውቀት የተደበቁ ፍጥረቶችን ሁሉ ወካይ ይሆናል። ትርጉሙም ንስር ከሰው በላይ እንደሚበር ሁሉ የአምላክ እውቀትም ከጽንፈ ዓለም አልፎ የሚዘልቅ መሆኑን ይጠቁማል። አላወቅምን አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው፣ አይደክምምም አይታክትምም፣ ማስተዋሉ አይመረመርም። እግዚአብሔር ጋላክሲዎችን፣ የከሰሙ ከዋክብትን፣ የኳንተም ምስጢሮችንም ልናስባቸው ማንችላቸውን ሁሉ ያያል። ዳዊትም በመዝሙር 147 ቁጥር 4 እንዲህ ሲል አስቀምጦታል የከዋክብትንም ብዛት ይቆጥራል፣ ሁሉንም በየስማቸው ይጠራቸዋል። ሳይንስ እንዳረጋገጠው አጽናፈ ዓለምን የምናውቀው አምስት ፐርሰንት ብቻ ነው። ለእኛ ያልተገለጸው 95% በንስር የሚመሰል ሲሆን በሁሉም ላይ የእግዚአብሔር የበላይነት እንዳለ ጠቋሚ ነው። እነዚህ ባለ አራት ፊት ፍጥረቶች አርባአቱ እንስሳ እግዚአብሔር ለሰው ልጆች ብቻ ሳይሆን ሁሉንም ፍጥረታት ለመዋጀት ያለውን እቅድ የሚያሳዩ ለየት ያሉ ፍጥረታት ናቸው።